ያስታችሁ ወንድሞች፣ እግዚአብሔር ስታችሁ። በዚህ ዘመን ሰው አስቦ ሰውን መጠየቅ በጣም አስቸጋሪ ሆኗል። የትን እንኳ ማስተካከል አልተቻለም። ስለዚህ እናንተ ደግሞ አስባችሁ ዶክተር ቤንያምን ለመርዳት እኛን ለማየት የመጣችሁ እግዚአብሔር ውለታውን እሱ ይክፈላችሁ። ከእኛ የምታገኙት ነገር አይኖርም፣ እቹ ምርቃ ናት እንጂ። ስለዚህ እሱ ራሱ ይርዳችሁ፣ እሱ ራሱ አለ ይበላችሁ። የወለዳቸኋቸውችኋቸው ይደጉ የሰራቸኋቸውችኋቸው ደሞዞች ይባረቁ፣ ትዳራቸውን ሰፋ ያድርገው እግዚአብሔር ስጥልን። እንደዚ አላቸው። እንዴት ዋላችሁ? እንዴት እዚህ ሰዓት ደረሳችሁ? እግዚአብሔር አምላክ አሜን። ላሰባሰብን ወዶ ክብር ይግባው ምስጋና ይግባው። ልጆቻችን እንኳን ደህና መጣችሁልን። ዶክተር ቢኒያም ማለት መርከብ መሸጋገሪያ ድልድይ የአዲስ አበባ ሕዝብ ብቻ ሳይሆን የዓለም ሕዝብ መሸጋገሪያ ድልድይ ከእግዚአብሔር ጋር የሚያገናኝ ማን ነው ቢባል ዶክተር ቢንያም ነው። በሱ ላይ እግዚአብሔር አድሮ፣ በሱ ላይ እግዚአብሔር አድሮ፣ በሄሌኒ ላይ እግዚአብሔር አድሮ ይህን ያክል ታምር እስከ አርባ ስድስት ብራንች ከፍቶ ጭራሽ አዲስ አበባን ደግሞ ዘግቶ ይህንን ደግሞ በመላ ኢትዮጵያ ድርጅቱን አስፋፍቶ ይገኛል። እናንተ ባላዎች ምሰሶዎች ናቸው። አሁን እንደተረዳ ነው። ከኮተቤ ጀምራቸው አብራቸው ያላቸው እህቶችና ወንድሞች እንኳን ደህና መጣችሁ። እግዚአብሔር ያቆያቸው። ማተበኞች፣ ሃይማኖተኞች። ማን ዛሬ ይጠይቃል? ይሮጣል እንጂ በሰፊው ጎዳና ይፈረጥጥ ያዋጣው ይመስል። ግን ያዋጣው እና በቀጭኑ መንገድ መጣችኋል። ሃይማኖታችሁን አይማኑታችሁን ጠብቃችሁ ወንድማችሁን ወንድማችሁን አክብራችሁ እግዚአብሔር ያክብራችሁ፣ ዘመናችሁን ያርዝመው፣ ክፉ አይንካችሁ፣ ደስታ እንጂ ክፉ አይንካችሁ። እግዚአብሔር ያቆያችሁ። ከምንም በላይ ዘራችሁ የተባረከ ይሁን፣ ዘራችሁ የተገባ ይሁን። እግዚአብሔር ሰጦ ስጥ ይበላችሁ። እግዚአብሔር አምላክ ፍቅር ነው እና አሁንም ደግሞ አትለዩት እላለሁ። እንዲሁ አትለዩት። ኑ ጎብኙ። በጣም ልትከታተሉት ይገባል። እሱ ደከመኛ አይልም፣ ሰለቸኛ አይልም፣ አመመኛ አይልም በፍጹም መምተኛ ነን እንጂ እሱ ጤነኛ ሰው ነው። እግዚአብሔር ያክብራቸው። ልታበረታቱት ተጎኑ ልትቆሙ እንዴት ነው ምን ላይ ሆነ ለማለት ወደ ኋላ እንዳትሉ አሳስባለሁ። እግዚአብሔር አምላክ በምድር ማግኘትን በሰማይ ገነትን ያዋርስልን። የዛሬ መምጣታችሁን የዲያብሎስ ድልመንሻ የገነት መውረሻ ያደርግልን። እውነት ያናግረን። ከምናውቀው ሀገር ያቆየን። የተጣላ ነውን ታርቀን የበደልነውን ክሰን ለንሳ ሞት ያብቃል። ኢትዮጵያ ሀገራችንን በምስራቅ በሰሜን ሰላም ያድርገልን። ሰላም ያድርግልን ኢትዮጵያ ሀገራችን ሰላም ብትሆን ነው እና አሁን የምንመራረቀው የምንበላ የምንጠጣውም ምንጠጣው እግዚአብሔር ያቆያቸው እኛ እንግዲህ አረጋውያን እንግዲህ የአዲስ አበባ ህዝብ እንዲሁ አጭር መልክት የምነግራቸው እየበላን እየጠጣን ለምልመን እንደገና ወጣት ሁነን ያለነ በቀን አራት ጊዜ ከድርጅቱ ውጭ በቃ የማይመጣ ምግብ የማይመጣ የአዲስ አበባ ህዝብ የለም። የአዲስ አበባን ህዝብም የተባረከ ያደርገለን እናንተም የተባረካችሁ የሆነ እግዚአብሔር ይስጥልን። ለነበረን ቆይታ እናመሰግናለን። በጸሎት አስባለሁ። በኪዳል እናታችን፣ የሚገርማችሁ እናንተ ሀገር እናንተ ያላችሁበት ሀገር ድረስ ለጉብኝት ሄደው እዚሁ ቆይ መሆይ ሲባሉ አራር በፍጹም የኢትዮጵያ አፈሯን ቀምሼ ብሞት ይሻለኛል እንጂ የውጭ ሀገር መቼም የውጭ አገር ነው። ግን ትሬው መጣሁ እንዴት ዋላችሁ እንኳን ደህና መጣችሁ እንኳን ደህና መጣችሁ በሰላም ያለን አምላክ በሰላም ያሳድረን ክፉን ያዝልን ደጉን አቅርብልን እግዚአብሔር እናንተ ልትጠይቁን መጣችሁ እግዚአብሔር ይጠይቃችሁ የወለዳችሁ ይደግላችሁ የሰራችሁ ይባረክላችሁ አዎ ልጆቻችሁ አገር ተረከብ እናንተን ጠዋሪ ያድርግላችሁ። እንደ ሰማይ ከዋክብት እንደ ምድር አሸዋ ልጆቻችሁ ይብዙ። አግኞ በክፉ አትገኙ። አግኝቶ ከማጣት እግዚአብሔር ያድናችሁ። ካልጋ ቁራኝነት እግዚአብሔር ያድናችሁ። እሷቸው ሁሉም ተናግሯል። ዶክተር ብና ካያለንበት ወድቀን የነበረው አንስተው ሰው አድርገውናልና እግዚአብሔር ይባርካችሁ። እናንተ ደግሞ ስትረዱት ነው እሱም ምረዳን ብቻው ምንም አያረግም እና እግዚአብሔር ርዳችሁ። እኛን እንድጠይቃችሁ እግዚአብሔር ይጠይቃችሁ። ጠዋሪና ቀባሪ ያሳጣችሁ ከክፉ ይሰውራችሁ። ሀገራችን ሰላም ያድርግልን። ሀገራችን ሰላም ያድርግልን። አማሞታችን ያሳምርልን። እኔ ያጎደልኩበት እግዚአብሔር ይምላምኑ። አባታችን መርቁ። አባት እንግዶቻችን እንደምኖራችሁም እንኳን ለብርሃነ ተንሶ አድርሶ ለብርሃነ ወልጋቱ በሰላም እንኳን አደረሳችሁ። እግዚአብሔር ይስጥልን። እግዚአብሔር ያቆያችሁ። ልጆቻቸው የተባረኩ ይሁኑ። እናንተንም እድሜ ይስጥልን። እግዚአብሔር ይስጥልን። አግኝቶ ተማጣት ይሰውራችሁ። ሀገራችንን መሀሏን ገነት ዙሯን እሳት ያድርግልን። እግዚአብሔር ይስጥልን። ይው ዶክተር ቢንያም በለጠ አሰባስቦ ሰው አድርጎን ቆመን እናንተ ፊት ሰው መስለን እንታያለን በሱ ነው እግዚአብሔር። እሱንም ደግሞ ተነ ባለቤቱ የብረት ምሰሶ ያድርግልን እግዚአብሔር ያቆይልን። የታመሙትንም ያድንልን። የታሰሩትንም ያስፈታልን። አገራችንን ሰላም ያድርግልን። እናንተን ደግሞ እግዚአብሔር የሰራችሁትን ሁሉ ይባርክላችሁ። ልጆቻችሁ የተባረኩ ይሆኑ። እግዚአብሔር ዘራችሁ እንደ ጤፍ ያብዛልን። እግዚአብሔር ይስጥልን። እግዚአብሔር ስብስብ አድርጎ መድኃኔዓለም በየቤታችሁ ያግባልን። እግዚአብሔር ይስጥልን። ተአመት አመት ያቆይልን። እግዚአብሔር ተቁጥር ያጉላችሁ። ተነ ቤተሰቦቻችሁ፣ ተነ ጎረቤቶቻችሁ እግዚአብሔር ይጠብቃችሁ። እግዚአብሔር አገራችን ሰላም ያድርግልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ከሩቁ አምጥቶ ከቅርብም ያገናኘን ቅዱስ እግዚአብሔር ተመሰገነ ይሁን። እናንተንም እኛንም በቢኒያም አማካኝነት ነው እዚህ ለመገናኘት ያበቃንና እግዚአብሔር መልካሙን እንጀራ ይስጣችሁ። እናንተ የቢኒያም የጀርባ አጥንት ናችሁ። በደንብ አርጋችሁ ተከታተሉት። በደንብ አርጋችሁ ተንከባከቡልን በጤናውን በምንም እና እናንተም ያው ቢኒያም ማለት ነውና የቢኒያምን ስራ እንድትሰሩ አምባሳደር እንድትሆኑ እንደ ቢኒያም እንድትሆኑ ያብቃችሁ። ምንም አትጡ። የረገጣችሁት ወርቅ ይሁን የያዛችሁት በረከተ ረድኤት ይሁን። ምንም አትጡ። ጤና ይስጣችሁ። ከሁሉም የሚበልጠው ጤና ነውና ጤና ይስጣችሁ። ከሁሉም ሰላም የበላይ ነው እና እግዚአብሔር ሀገራችንን ሰላም ያርግልን። እናንተም ሰላም ሁኑ። ይህንን በሰላም ዳግም ለመገናኘት ያብቃን። ከምንም ከማንኛውንም ጠብቆ ከእንቅፋት ከማንኛውንም መሰናክል ጠብቆ እናንተን በሰላም በጤና ያቁምልን። እድሜና ጤና ይስጥልን። ወደ ነበራችሁበት ወደ መልካሙ ስራ ተመልሳችሁ እንድትሰሩ ያብቃችሁ። በድሜ በጤና ይጠብቃችሁ። እናመሰግናለን። እሺ፣ ክቡር እንግዶቻችን እንደምን አላችሁ? ሰላም አላችሁ? እንግዲህ መቼም ከቪሊያም ጋር እኛ ከጎዳና ሰብስቦ ነው በእውነት የወደቅንበት ሰብስቦ ጧሪ ቀባሪ ያደረገልን የለንም ነበር። እናንተ በጣም ከኮተቤ ጀምሮ አብራችሁ ስለሆናችሁ ስለምትተዋወቁ እኛ ደግሞ ተሰባስበን ስላለን ስትመጡ ይኸው እንደዚህ እንመርቃችኋለን። እንድትረዱን ነው። ተመርቃችሁ ፍሬላ ስትሉ እግዚአብሔር ስሳውን ይስጣችሁ። እንደዚህ እኛ ለመጠየቅ እንደመጣችሁ አምስት ሳንቲም ባይኖር እኛም ቸገረን፣ መታችሁ ስትጠይቁን ለወደፊት ትረዱናላችሁ። ቸሩ መድኃኔዓለም ይርዳችሁ፣ ቸሩ መድኃኔዓለም ይስጣችሁ። እግዚአብሔር ይስጥልን። ሰላም አለ ሰላም ያስመሸ። የወለዳችሁት የተወለደው የተባረከ አገር ተረካቢ እናት አባትን አክባሪ ፍሬ ያድርግላችሁ። ፍሬ ነው ዋናው ነገር፣ ተፈላጊ ፍሬ ነው። ሁሉም ተተክቶ እያለ ነው። ዘሩን የሚያስጠላ አባቶን የወንድሙን የሚያስጠላ እግዚአብሔር ስጠለን። እግዚአብሔር ስጣቸው፣ ሲሳይን ስጣቸው። የረገጣችሁበት ለምለም ይሁኑ። የማይቀብጡት በረከታ ራዴት ይሁንላችሁ። የምትናገሩት ሁሉ ፍሬ ላይ ዋንላችሁ። ስራችሁ ሁሉ የተባረከ ይሁን የተቃና ይሁንላችሁ። ትዳራችሁ ሞቅ ያለ ይሁን። ቤታችሁ ሙሉ ይሁን። ሲሳውን ይስጣችሁ። አገኙ ጤናና እድሜ ይስጣችሁ። ዋናው ጤናና እድሜ ነው፣ ከዛ ነው የሚገኘው። እግዚአብሔር ይስጠለን፣ ደና እድሜ ባለ ጸጋ ያርጋችሁ። ይሁን እንግዲህ፣ ወደፊትም እንተዋወቃለን። ይኸው ትጠይቁናላችሁ፣ ደስ ይለናል። እውነቴን ነው። ደስ ይበላችሁ። ምንጊዜ ምንጊዜም ደስ ይበላችሁ። ደስ ብሎኛል። ምክንያቱም እኛ ደክመን አሁንም ያለንበት እሱ ከመ አንድ አምስት ዓመት ይሆነኝ እና አሰባስቡን ያው መንገድ ወቅን በእውነት አተን ፊት ነበር ከእጅ አጣን ድጥ እንደሚግጥ እንደሚጥል ነገር ጣለን። ይኸው ዛሬ ይኸውና አሰባስበን በእውነት ሙሽራት መስሎናል። አልተቸገርንም። እናንተ እያላችሁ ነው። ደግሞ አቡ አንድ ሰው ብቻውን ሲሆን ለሊምህን እንኳ ያፈልግም ጨለማለም ግን ጓደኛ ካለው ይነቃል፣ በቃ ይበረታል። አሁንም እሱም እኛ ሲጦር እናንተ ከጎኑ ስትሆኑ ደስታውን አይችልም፣ ደስ ይለዋል። እንዴ የሚረዳ አለኝ እንዴ ጓደኛ አለኝ ብሎ በጣም ደስታ ይሆናል። እግዚአብሔር ይስጥልን፣ አገራችን ሰላም አርግልን፣ ገበያውን ጥጋብ ያርግልን። እናንተም ጤና እድሜ ሰጥታችሁ

ኢትዮጵያ ሀገር የሃይማኖት ማማ፣ ነገም ሳቴ ዛሬ የድረሰን ጥሪሽ አቅም በፈቀደ እንድንረዳሽ። ኦርቶዶክስ ሃይማኖት ምስጋና ይግበሽ፣ ርቀም ብንሄድን በአርቢ ጋርደን አለንአለንአለን ልጆችሽ። ኦርቶዶክስ ሃይማኖት የድረሰን ጥሪሽ አቅም በፈቀደ እንድንረዳሽ። ጸበላችን ሄደ አሜሪካ ድረስ፣ ፀበላችን ሄደ አረብ ሀገር ድረስ። ኢትዮጵያ አትመችም ለኮሮና ቫይረስ። ኮሮናን እንግዲህ በጸበል ድነናል። አሜሪካን ድረስ አሜሪካን ድረስ ፀበል ታልኳል። የሚገርማችሁ የኮሮና መድኃኒት። በጣም እናንተን በማየት እንዲ አጥንቴ ተሰብሮ ልቤ ውስጥ ነው ያላችሁ። እንደምታውቁት ልጃችን ከኔ የበለጠ እናንተ ታውቁታላችሁ። እኔ 2017 የመስቀል ነው የገባሁኝ። አመት አልሆነኝም። ሁንም እይታዬ ጽናቴ ከባድ ነው ብዙዬ ጸሎቴ ነው ያመጣችው፣ እና ከፊት እንድቆም ያደረገኝም እንደው ድርገት ነው የመጣው። እንደውም ወደ ዛ ቤት ቀይር መፌት እዚህ ነበርኩ። ስለዚህ አትለዩት። እኔን ማግኝ እሟያጥ ያንሽ ኮከብ ነው ምባል ስልከን የሚያዙ 600 ጠሩኝ። መርቃለሁ፣ ዘምራለሁ ከባህር ማዶ እንዲያለቅሱ ማለት ነው። እንግዲህ ይሄ የሚሸጥ ነው የሚሸጥ መሆኑን ታውቁታላችሁ። እና እንደዚህ ስለሆነ ግጥሙ በባህር ማዶ ያሉት ሀገራቸው ትዝ እንዲላቸው ያወጣሁት ነው። ረዘም ያለማለኝ ለዘማሪያንም ሰጥቻለሁ። የደብር ማሰሪያ አድርጉት ነው ያልኳቸው። እኔ ብር አልወድ። ብር የሚወዱ ወርቅ የሚወዱ ይነቀሉ ነው ያለ እግዚአብሔር እና፣ እግዚአብሔር ይባርካችሁ። በቃ አትለዩት፣ ጠዋት ማታ አትለዩት። ያው ታውቃላችሁ እንግዲህ ያለው ያለበትን። ጠዋት ማታ በጣም ልትከታተሉት ይገባል። በእርግጥ ጊዜያችን ከባድ ነው። ስራውን አውቀዋለሁ። ሩጫ ነው፣ መሮጥ ነው። ተኝታችሁን በቃ ጭንቅላታችሁ ሲሮጥ ነው የሚያደርግ ወቅቱ ነው። የመንግስት ታናደራችሁ ምን በተለይ እንቅልፍ የለም። ሸርጥ ከለሌ ወጣ በል እንጂ በሩ ያው እና ነው ያ። ስለሆነ ከባድ ነው ንግድ